ትእዛዝ የሚቀበሉት ከኤርትራ ነው። የህወሃት ጀኔራሎች በዋናነት ስብሐት ነጋ ያደራጃቸውና በዘመድ አዝማድ የተሰባሰቡት የጦር መኮንኖች ትእዛዝ የሚቀበሉት ከኤርትራው ጀነራል ፊሊጶስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ለአዶ ተናግረዋል። እነዚህ የህወሃት ጄኔራሎች ትእዛዝ የሚቀበሉት በዛላምበሳ አቅጣጫ ኤርትራ ውስጥ ሰናፈ ከተማ ውስጥ ህወሃት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነ ጠቅሰዋል። ኤርትራ በፕሪቶሪያ ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረተው ህወሃት ጋር ፅምዶ አንድነት በምል በጋራ እየተንቀሳቀሱ ነው ብሏል። የታደሰው ብሩ ለመፈልገው አላማ አልዋለም፣ ህወሃት ለጦር መሳሪያ መግዣ ውሎታል ብለዋል። ጄኔራል ታደሰ ወረደን እንደ ሽንፋን ነው የምጠቀሙበት እንጂ አይፈልጉትም። ኤርትራ ታደሰ ወረደ ተወግዶ ህወሃትና ኤርትራ አንድ ፓርቲ መስርቶ የፌዴራል መንግስትን መታገል ነው አላማቸው ብለዋል። ከክቡራትና ክቡራን ኢትዮ አድማጮች አጠቃላይ እለታዊ መረጃዎችን በማስመልከት ሊደመጡ የሚገቡ መረጃዎችን በማስመልከትም ነው ለእናንተ ይዣቸው የመጣሁት። ከእለታዊ መረጃዎች ጋር ብሬያቸው ቆየት ሚገነኝ ከሚኪታ ወሬንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ያገኙ ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ታጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።